ሴት ልጅ ለአንተ ያላት የፍቅር ስሜት እንዲቀንስ የሚያደርጉ ነገሮች። የፍቅር ስሜት ስታያት ስታወራት፣ በምትሰጥ ምላሽ እያደገ እየጣፈጠ የሚሄድ ስሜት ነው። ግን ደግሞ አንዳንዴ ሲጀመር ባለው ጥፍጥና መቀጠል ያቅተውና መሰለቻቸት ይመጣል። ወንድሜ እርግጠኛ ሆኜ የምነግረህ እነዚህ ፍቅርን ቀስ በቀስ የሚገድሉ ነገሮች ማስወገድ ከቻልክ፣ ፍቅር ቶሎ እንዳያልቅ፣ ይልቁኑ እንደ ወይን እየጣፈጠ እንዲሄድ ማድረግ ትችላለህ። ቻናሉን ሰብስክራይብ ቪዲዮን ላይክ አድርገህ እስከመጨረሻው ተከታተለኝ። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። እንደምታውቁት በዚህ የዩቲዩብ ቻናል እኔ ናፊዳር የእኛን የሴቶች ምስጢር እያመጣሁ ለእናንተ ለወንድሞቼ ዝርግፍ ነው የማደርግላችሁ። ጤናማ ስኬታማ የሆነ የፍቅር ግንኙነት እንዲኖርን አብረን እንሰራለን። ምንም የማናወራው ነገር አይኖርም። እንማማራለን እንመካከራለን። አዲስ ከሆናችሁ ሰብስክራይብ አድርጉም። የኔ ውድ ቤተሰቦችን ጊዜም ለምትሰጡኝ ሐሳብ፣ አስተያየት ክበሩልኝ። በጣም አመሰግናቸኋለሁ። በጣም ወዳችኋለሁ። ቶ ሰብስክራይበር ልንገባ ነው ፕሊስ አካውንቱ ትንሽ ተቀዛቅሷል። ላይክ ሼር ኮሜንት አድርጉት፣ አነቃቁት። ከመጀመራችን በፊት ደግሞ ቪፒና ብታችሁ ይልኝ ለብዙ ወንድሞቻችን እንዲደርስ ላይክ አድርጉት። የመጀመሪያው ነገር ፍቅርን በጣም የሚገድል ነገር መሰለቻቸትን የሚያመጣ ነገር ምን እንደሆነ ታውቃለህ? አንተ የምታደርገው ማለት ነው ከሌሎች ሴቶች ጋር ማወዳደር የምትወዳት ሴት እኔ ስንቴ እንደምነግራቸው ይሄን ነገር፣ የእውነት የምትወዳት ሴት ለአንተ አንደኛ ናት። አንደኛ ቆንጆ፣ አንደኛ ውብ፣ በቃ ሁሉም ነገር አንደኛ ናት። ይህንን እንደዚህ ነው እያልክ ጀስቲፋይ ልታደርገው አይገባም። በቃ ሎጂካል በሆነ መንገድ ገሪት ከንገሪት እንደዚህ አይደለም። በቃ ይሄ እያወራን ያለ ነው ስለ ፍቅር፣ ስለ ፍቅር ስሜት ነው። የፍቅር ስሜት ከሆነ አንተ መርጠቅ አንደኛ አድርጋታል በአንተ ህይወት ውስጥ አንደኛ ብልሃታል። አደለ ይሄ በነጥብ የሚያዝ ይህንን እንደዚህ ነው ያመጣችው እዚህ ላይ እንደዚህ ናት እየተባለ በቁጥር የሚሰጥ ደረጃ አይደለም፣ አንደኛ፣ ሁለተኛ። በአንተ ህይወት ውስጥ አንደኛ ናት። ልታሳያት የሚገባው ሁል ጊዜ ያንን ነው በአንተ ህይወት ውስጥ ያላት ቦታ አንደኛ ደረጃ ላይ እንደሆነ ነው ልታሳያት የሚገባው ማለት ነው። እኮ እንደዚህ አድርጋ ነበር አንቺም እንደዚህ ብታደርጊ ነው ወይ ከማንም ጋር አታወዳድራት በቃ ይሄ የውድድር ስሜት ፍቅርን በጣም የሚገድል ነገር ነው የሚያቀጭጭ ነገር ማለት ነው የሚቀንስ ነገር በቃ ደሞመንት እንደዛ ያልካት ሰዓት ላይ በቃ ማሰብ የምትጀምረው ስለዛችኛዋ ሴት ነው ያችንን ሴት ለመሆን ትፈልጋለች አንተ ምናልባት ያልካት እኮ አንድ ካራክተር አንድ ኳሊቲ ነው እንደ ገሊት ለምን ይሄን አታደርጊ ነው ያልካት እሷ ግን ሙሉ ያችን ሴት ለመሆን ልትሞክር ትችላለች በቃ እሷ ላይ ምን አይቶ ነው ለምንድነው ስሟ የሚጠራው ደጋግሞ ምንድነው የምታደርገው ነገር በቃ ያችን ሴት ለመሆን ልትሞክር ትችላለች። በቃ ልትናደድብህም ትችላለች። ለአንተ ያላትን ፍቅር ሊቀንስ ይችላል። እዚህ ላይ በጣም ሲሪየስ ሆኖ ማወዳደር አያስፈልግም። እንድታረግ የምትፈልገው ነገር ካለ በአንተ ህይወት ውስጥ አንደኛ መሆኗን ነግረህ በቃንች ኩለኔ እንዲነሽ እንዲነሽ ብለ ይህ ነገር ደግሞ ብታስተካኪ እንዴት አሪፍ ነበር መሰለሽ። በጣም ደስ ይለኛል እንደዚህ አይነት ኳሊቲ ቢኖሽ፣ እንደዚህ አይነት ካራክተር ቢኖሽ፣ ይህም ብታረግ እያልክ ጀስት ነገሩን ንገራት እንጂ ከሆነች ሴት ጋር አታወዳድራት ፕሊስ። በጣም ፍቅርን የሚገድል የሚያጠፋ መሰለቻቸትን የሚፈጥር ነገር ነው። ሶ አታድርገው። ሁለተኛ ጥፋትን አለማመን አለመቀበል። አዎ፣ በፍቅር ግንኙነት ላይ ምን ይገላል ካላችሁኝ፣ በሁለተኛ ደረጃ ይሄ ነው። ጥፋትን አለማመን በቃ ለመሸነፍ አለመፈለግ። በቃ ትክክል አይደለም። የምትወዳት የፍቅር ግንኙነታችሁ እንዲቀጥል ልክ እንደ ወይን እየጣፈጠ እንዲቀጥል የምትፈልግ ከሆነ ማመን አለበት ጥፋትን። በቃ እንደዚህ አድርግ ያለው ይቅርታ አስከፍቼሻለሁ፣ ይቅርታ ይቅር ተባብሎ ማለፍን ካልተለማመዳችሁ አሁን እንዴት ነው የምትሆኑት? ነገር ትዳር አለ፣ ብዙ ነገሮች አሉ። የሚያጋጩ የማያስማሙ ብዙ ነገሮች አሉ። ካልተሸነፍክ እንዴት ልትሆኑ? መሸነፍ ያለብህ ደግሞ አንተ ስታጠፋ ነው። እሷን ባጠፋችሁ ዝም ብለህ ይቅርታ በል ማለቴ እኮ አይደለም። ግን አንተ ስታጠፋ ስትሰርተህ ስትገኝ ይቅርታ ስትጠይቅ እምነትን ይፈጥራል። በቃ ይህን ሰው አምነዋለሁ። ለምን ሰው ሆኖ ማይሳሳት የለም፣ አይደለም ግን ሲሳሳት ይቅርታ ጠይቆኛል የሚታመን ሰው ነው። በቃ ጥፋቱን ያምናል ስህተቱን ያምናል ሰው ከዚህ ሰው ጋር ኢትስ ኦኬ ምንም ነገር ባደርግ ምንም ውስጥ ብገባ አብሬው ብጓዝ የትም ችግር የለውም የሚል እምነትን ይፈጥርባታል። ሰው ይቅርታ አለመጠየቅ በጣም ፍቅርን የሚገድል ነገር ነው። አሸናፊነት የሚመስላችሁ ካላችሁ ተሳስታችኋል። አጥፍታችሁ ስትገኙ ይቅርታ ጠይቁ። ፍቅራችሁ እንደ ወይን እየጣፈጠ እንዲሄድ የሚያደርግ ነገር ነው። እምነትን ይፈጥራል። በቃ ማያጠፋ የለም ሰው ሆኖ ይቅርታ ይጠይቀኛል። አጥፍቶ ሲገኝ ስለሚጸጽተው፣ ይቅርታ ስለሚጠይቀኝ ኢትስ ኦኬ በቃ ብላ እንድትቀበልህ ፍቅርህ እንዲጨምርባት ያደርጋል። ሶስተኛ፣ ራስን መጣል አለመጠበቅ፣ ወይም ደግሞ መዝረግረግ ለቃል አጠቃቀሙ ይቅርታ ይደረግልኝ። ራስን አለመጠበቅ በቃ ንጹህ አለመሆን ወንድ ልጅ አለው እን ምናምን ምን ችግር አለው የምትሉ ወንዶች አላችሁ፣ በጣም ችግር አለው። እውነት ለመናገር አሁን ላይ እንኳን ይሄ ነገር ትንሽ የተስተካከለ ይመስለኛል። በቃ እውነት አንዳንድ ወንዶች በቃ መንገድ ላይ ምናምን ሲያጋጥመኝ በጣም ራሳቸውን የሚጠብቁ በጣም ራሳቸውን የሚንከባከቡ ወንዶች አሉ። አንዳንድ ሰ ብዙ ወንዶች በዚህ ሰዓት ላይ እንደዛ እያየን ነው እና በጣም ነው ደስ የሚለው። ማንም ሰው በቃ ራሱን ሲጠብቅ ደስ ይላል። ወንድ ሴት የሚባል ነገር አ አይደለም። ንጹህ መልበስ፣ ጥሩ ጥሩ መሽተት፣ ራስን በቃ የሚያምርባችሁን ነገር አድርጋችሁ መውጣት፣ ጸጉራችሁን፣ በቃ ሁሉ ነገራችሁን ንጹህ መሆን አላደለም እነዚህ ነገሮች ላይ ኬርለስ አትሆኑ። የስራ ሁኔታ ይገባኛል። ብዙ አድካሚ ስራዎችን ልትሰሩ ትችላላችሁ። ብዙ ከንጽህና ጋር የሚያራርቁ ስራዎችን ልትሰሩ ትችላላችሁ። የሚያቆሽሹ ማለት ነው። ስራ ክቡር ነው። ምንም ነገር ብትሰሩ ስራችሁን ስሩ። ስራችሁን ሰርታችሁ ስትወጡ ራሳችሁን ጠብቁ። ራሳችሁን ተንከባከቡ። ባላችሁ ነገር የንጽህና ነገር ስለ አስተሳሰብ ነው። በቃ ንጹህ መሆን አለብኝ ብላችሁ ስታስቡ ምንም ነገር ታደርጋላችሁ። ምንም ነገር ማለት ነው። ስለዚህ ራሳችሁን በጣም መጠበቅ ይኖርባችኋል። ምንም ቶለሬት የማይደረግ ነገር ነው በፍቅር ግንኙነት ላይ ደግሞ ይሄ እንደ አንድ ክራይቴሪያ ነው። በቃ ለሴትም ልጅ ለወንድ ልጅም ማለት ነው ንጹህ መሆን ንጹህ ንጹህ መሽተት፣ ከራስ ጋር የሚሄዱ ነገሮችን መልበስ፣ ስታይል ራስን የራስን ስታይል መምረጥ፣ እነዚህ ነገሮች ወሳኝ ናቸው። ምክንያቱም ማንኛውም ሰው የሚያምር ነገር የሚጠና ሰው የለም አይደለ? ኮንፈርተብል ያደርጋል፣ ኮንፊደንስ ይሰጣል። የትኛውን ቦታ ላይ ይዛ ብትሄድ ብታስተዋውቅ፣ ከአንተ ጋር የትኛውን ቦታ ላይ ብትታይ ኮንፊደንስ የሚሰጣት ነገር ይሆናል። ስለዚህ ይህን ነገር በደንብ አስቡበት። ወንዶች ችላ የምትሉ ስላላችሁ ነው እንጂ በጣም ራሳችሁ የምትጠብቁ ወንዶችን የላችሁ ማለት አይደለም። እንዳልኳችሁ ነው። እንደውም በጣም የሚያስገርሙ ብዙ ሰዎች አሉና በቻላችሁ ታቅም ራሳችሁን ጠብቁ። ለራሳችሁ የምትሰጡትም ዋጋ በዛው ልክ እየጨመረ ኮንፊደንስም እያገኛችሁ ትመጣላችሁ ለራሳችሁም ማለት ነው። አስቡበት። ይሄንን በተቃራኒው ሲሆን ደግሞ ራሳችሁን የምትጥሉ ሲሆን ለራሳችሁ ቸልተኛ ስትሆኑ ደግሞ በተቃራኒው ፍቅርን የሚቀንስ ፍቅርን የሚገድል ነገር ነው። በቃ ሰዎች ጋርም ሆኑ ለማግኘት አንተን የምትሳቀቅ ትችላለች፣ ሊደብራት ይችላል ሰው። እነዚህ ፍቅርን የሚቀንሱ ነገሮች ስለሆኑ አታድርጋቸው። ራስን ጠብቅ። ለማን ብለክ ለማን ብለክ ነው የምትዘገረገው? አራተኛ ሰፖርት አለማድረግ፣ በምታደርገው በምትሰራው ነገር ሰፖርት አለማድረግ ፍቅርን በጣም ነው የሚገድለው። እሷም አንተን ሰፖርት ካላረገች ፍቅሩ ይሞታል። አንተም እሷም ሰፖርት ካላረካት ፍቅሩ ይሞታል። እየቀዘቀዘ እየቀዘቀዘ ይመጣል። ብዙ ጥንዶች ይገጥሙኛል። እሷ የራሷን የሆነ ስራ ትሰራለች፣ የሆነ ነገር ታደርጋለች። እሱም የራሱን የሆነ ህይወት አለው፣ ስራ አለው። ከዚያ ይመጣሉ አብረው ሆኖ ሰላም ነው እንዴት ነው ያወራሉ፣ ወድሻለሁ፣ ወዳለሁ፣ በቃ ይለያያሉ። መንገዳቸው ለየብቻ ነው ለየግል ነው መንገዳቸው። ነው ወይ ፍቅር እኮ የተለያዩ ነገሮችን አንድ ላይ አምጥተህ አብረህ የምታስኬድበት ነው። የእሷ ስራ አንተም ነው ይመለከተናል። ምን ላይ ደረሰ፣ ምን ሆነ፣ ምን ተሰማት፣ ምን ያህል ነው የምታገኘው፣ እንዴት ብናደርግ፣ እንዴት ብናሳድገው፣ ምን እናድርግ ያንተም ስራ ደግሞ እንደዛው እሷንም ይመለከታታል። ወደ አንድ ማምጣት ነው እንጂ ልዩነትን ዝም ብሎ አስፍቶ ይዞ መሄድ አይደለም ፍቅር። ስለዚህ መደጋገፍ ያስፈልጋል። መደጋገፍ ከሌለ እንደሞተ ነው። ምን አለች በላይና ፊደር፣ በቃ ሄዶ ሄዶ ሲሞት ሲያበቃለት ታዩታላችሁ። ያለ መደጋገፍ፣ ሰፖርት፣ ያለ መደራረግ ፍቅር የትም የትም አይደርስም። የቱንም ያህል ብትጓደሉ ማለት ነው። እዚህ ላይ ትልቅ ትኩረት ልትሰጠው ይገባል። አለመደጋገፍ፣ የራሷን ነገር ታድርግ፣ የራሴን ነገር ላርግ የሚል ነገር የምታመጣ ከሆነ ፍቅር ይቀንሳል። ስለዚህ ታጣታለህ ማለት የምትወዳትን ሴት፣ ይህን አታድርግ፣ ተደጋገፉ። በቃ አንደኛው አላማ እኮ የፍቅር ግንኙነትም እሱ ነው። አይዞህ አይዞሽ ለመባባል በቃ አብረን እናልፏለን አብረን እንወጣለን፣ እንደዚህ እናድርግ ለመባባልም እኮ ጭምር ነው። አላማውን አትሳቱ። አምስተኛ ደረጃ ለዚህ ቪዲዮ ደግሞ የመጨረሻ የሚሆነው ነገር ቁጥጥር ማብዛት ነው። ይሄ ነገር እንዴት ፍቅርን እንደሚገድል ልነግራችሁ አልችልም። የትንሽ ምንድነው ከማጋ ነው። ይህ ቴክስት ማን ላከልሽ? ለምንድነው እንደዚህ ያረግሹ? ለምንድነው እንደዚህ የለበሹ? ለምንድነው እንደዚህ ሆንሹ? ለምን ለምን ለምን የሚሉ በቃ ጥያቄዎችን መጠየቅ በስንቱ ቅጠዋል። በቃ በጣም የበዙ ጥያቄዎችን መጠየቅ፣ ማጨናነቅ ውስጥ መግባት። ፍቅር ኬር ማድረግ ነው የምንወድ ሰው መጥፎ ነገር እንዳይገጥመው ኬር ማድረግ ማሰብ፣ መጨነቅ ነው እንጂ ቁጥጥር ውስጥ መግባት፣ ነፃነትን ማሳጣት አይደለም፣ አይደለም። በቃ ኬር ከማድረግ ምንናገራቸው የምንላቸው ነገሮች ምንጠይቃቸው ነገሮች ይኖራሉ። ከዛ ባለፈ ግን ሰው እኛ ጋር መሆን ያለበት ወዶ ፈቅዶ ነው እንጂ እኛ ስለተቆጣጠር ነው እኛ ስለጠየቅ ነው እኛ አይደለም አይሆንም በዚህ ደግሞ ምንም ነገር አይሆንም፣ ምንም አይፈጠርም፣ እምነትን አታገኙም። ይልቁኑ ሰላማችሁን ነው የምታጡት፣ የራሳችሁን ሰላም ታጣላችሁ። እና በቃ ከመጠን በላይ መጠራጠር፣ ከመጠን በላይ መቆጣጠር ጥሩ አይደለም፣ ዋጋ ያስከፍላችኋል። ምንድነው ያ የሚያስከፍለው ዋጋ? ፍቅሯ ለአንተ ያላት ነገር እየቀነሰ እየቀነሰ ይመጣና መጨረሻ ላይ ታጣታለህ። በቃ መደባበር ይሆናል። ወሬያችሁ ሁሉ የት ነሽ፣ ምንድነው፣ ለምን እንደዚህ ለምን እንደዚህ ሆነ፣ ማስረዳትና መመላለስ ይሆናል ወሬያችሁ። ፋይናሊ ይሰለቻል። ደህና ሁኑ ደህና ሁኑ እየተባባላላችሁ ማለት ነው። አምስት ነገሮች ነገርኳችሁ በዛሬው ቪዲዮ፣ ፍቅርን የሚቀንሱ ነገሮች። እባካችሁ እነዚህን አታድርጉ፣ ፍቅርን የሚገድሉ ናቸው። እስኪ አሰብ፣ አስተያየታችሁን ኮመንት ላይ አስቀምጡልኝ። እስካሁን ድረስ እያያችሁ ከሆነ ቪዲዮን ወዳችሁታል ማለት ነው። ላይክ አድርጉት፣ አመሰግናለሁ። በቀጣይም በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ግን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ይሄን ቆንጆ ውብ ቤተሰብ ተቀላቀሉ፣ ብዙ ታተርፋላችሁ። ወዳችኋለሁ። ቻ